ስለ እኔ ከሀገር መውጣት የኢትዮጵያ ሕዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነው የወጣሁት። ደህነዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለውም። ብላቴን ሄዱ ምናምን ብሎ ነገር የለም እውነት ነው። ብላቴን ይሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ ይሄዳለሁ ግን አልልም። እውነቱ ይህ ነው። ይህንን የተናገሩት ኮሎኔል መንግስቱ ኃይለማርያም ናቸው። ከ34 ዓመታት በኋላ እውነቱ ይህ ነው ብለው ተናግረዋል። ቤታቸው ድረስ ሄዶ ቃለመጠይቅም አድርጎላቸው የስደተኛው መሬት ረካዎች የሚል መጽሐፍ ላሳተመው ይታገሱ ጌትነት ከ34 ዓመታት በፊት በዛሬዋ ቀን አገር ጥለው የወጡበትን ታሪክ እውነቱ ይህ ነው ብለው ተናግረውታል። ከ30 ዓመታት በላይ በእንቆቅልሽ መልክ ሲነገር የነበረውን ሲአይኤ ነው ያስወጣቸው ኢህአዲግ ተደራድሮ ነው የለቀቃቸው፣ የአሜሪካ ሴራ እንጂ እሱስ ሀገር ትቶ አይሄድም እያሉ ሲከራከሩላቸው የኖሩትን ሁሉ ጸጥ የሚያደርገውን ነገር ተናግረዋል። ይህ ብቻ ሳይሆን እሳቸውም እስከ ዛሬ የተናገሩት ሁሉ ውሸት እንደነበር ይልቁንም ስላወጣጣቸው ጓዶቻቸው የጻፉት ባልደረቦቻቸው የተናገሩት ሁሉ ትክክል እንደነበር የሚያረጋግጥም ነው። መንግስቱ ኃይለማርያም በመንግስት ስልጣናቸው ፕሬዚዳንት፣ በፓርቲያቸው ኃላፊነት ሊቀመንበር፣ በሶሻሊስታዊ መጠሪያቸው ጓድ ከ34 ዓመታት በፊት በዛሬው ዕለት የወጡበትን ሁኔታ ለመጀመሪያ ጊዜ አምነዋል። በዚህ ዝግጅት ወደ እናንተ የምናደርሰው ይህንን ከሶስት አስርታት በኋላ መንግስቱ ያመኑትን ጉዳይ ብቻ አይደለም። በዚያች ዕለትና ዋዜማ በቤተ መንግስትና በቦሌ ኤርፖርት የነበረውን ሁነት ሁሉ ወደ እናንተ እናደርሰዋለን። ሰዎች ስለ ኮሎኔል መንግስቱ አወጣጥ ሲያወሩና ሲጽፉ ግንቦት 13 ፈረጠጡ፣ ከአገር ወጡ፣ ወዘተ ቢሉም ቤተሰቦቻቸው መቼ ወጡ የሚለውን ሲያነሱት እምብዛም አይስተዋልም። የፕሬዚዳንት መንግስቱ ሚስት የአገሪቱ ቀዳማዊ ትመቤት ውባንቺ ቢሻውና ልጆቻቸው ከአገር እንዴትና በምን ሁኔታ ወጡ? በዚያች የግንቦት የመጨረሻ ሳምንት የነበሩ ፓይለቶችን ለዚህ ዝግጅት ስንል አነጋግረናል። በአይናቸው ያዩትንም ነግረውናል። ዛሬ ወደ እናንተና ደርሰዋለን። በርካታ መጽሐፍትን አገላብጠን ለአዲሱ ትውልድና ታሪኩን በተረት ተረት ሲሰማ ለኖረው ማህበረሰብ እውቀት ይሆን ዘንድም ይህንን ጥንቅር አሰናድተናል። ከመንግስቱ ኃይለማርያም የላቀ አገሩን ደጋግሞ እንደሚወድ የተናገረ ሰው እንደሌለ ብዙዎች ያነሳሉ። ዛሬ ግን ወደ ኢትዮጵያ ሄጀ መኖር አልፈልግም እያሉ ናቸው። ለስደታቸውም ተጠያቂ የሚያደርጉት የኢትዮጵያን ሕዝብ ነው። የዘንድሮ ገዢዎች እንደ መንግስቱ ኃይለማርያም የአገር ፍቅር አቃጠለን እያሉ ሊሸነግሉ የሞከሩበትን ዘመን አልፈውታል። አሁን አገሪቱን የሚፈልጓት ለዝርፊያና ገድሎ ለመኖር ብቻ ይመስላል። ለኢትዮጵያ ግንባሬን እሰጣለሁ ሲሉ የነበሩት መንግስቱ ኃይለማርያም ግንባራቸውን አዙረው ዚምባብዌ ከገቡ 34 ግንቦት ደፍነዋል። የዘንድሮቹ ገዢዎችም ከዚህ የላቀ ዕጣ ፈንታ ካላቸው ታሪክ በሌላ ገጽ ላይ ተገለጠ ማለት ይሆናል። ለዘመናችን ጨቋኝ ገዢዎች መማሪያ ለታሪክ ማስታወሻ ይሆን ዘንድ የቀድሞው ፕሬዚዳንት አገር ጥለው የወጡበትን 34ተኛ ዓመት ስንዘክር መንግስቱ ግንቦታ 12ን እንዴት አመሹ፣ ማለዳውን እንዴት አረፈዱ፣ ከሀገር ከመውጣታቸው በፊት የነበሩት የመጨረሻ ሰዓቶቻቸው ምን ይመስሉ ነበር? የመጨረሻው ምሽትስ የሚለውን እናቀርባለን። ምስል ከሳች እንደሆነ አድርገን ያዘጋጀነውን መሰናዶ ለመከታተል አብራችሁን ስትቆዩ የሚባክኑ ደቂቃዎች አይኖሯችሁም።

የወትሮ መጨነቅና መቆጣት ከተዋቸው ሳምንታት አልፈዋል። እንዲያም ሆኖ 17 ዓመታትን ሙሉ የተዋጓቸው ጠላቶቻቸው ከቢሯቸው 130 ኪሎ ሜትር ርቀት ላይ ደርሰዋል። ይህ የመጨረሻ ምሽታቸው ነው። በ33 ዓመታቸው የተረከቡትን ስልጣን በአምሳኛ ዓመታቸው ሊለቁት የመጨረሻው ማታ ላይ ደርሰዋል። ግንቦት 12 1983 ምሽት ፕሬዚዳንት መንግስቱ በመጨረሻው የፕሬዚዳንትነት ስልጣናቸው ለመጨረሻ ጊዜ ወደ ቢሮቸው ገቡ እጃቸው ገባላቸውን ወረቀት ሊያስጠይቅ ይችላል ብለው ያሰቡትን ሰነድ መቅደድ ስራቸው ሆነ። እንዲሁ እያደረጉ ሰዓታትን አለፉ። ከቆይታ በኋላ ወደ ብሔራዊ የዘመቻ ማዕከል ተጓዙ። በዚህ ማዕከል ውስጥ በየቀኑ ስብሰባ ማድረግ የተለመደ ሆኗል። እንደ እውነቱ ከሆነ የዘመቻ ማዕከል ሳይሆን የመርዶ ማዕከል ቢባል ይሻላል። በየማታው የሚመጣው ዜና መርዶ ነው። ሰላ ድንጋይ ተያዘ፣ ደብረ ብርሃን ተያዘ፣ ጉደር ተያዘ የሚለው አብቅቶ አምቦ ተያዘ የሚለው ላይ ተደርሷል። በዚያች በግንቦት 12 1983 ምሽት ኮሎኔሉ ወደ ማዕከሉ ሲሄዱ ከዚህ የተሻለ ዜና አልጠበቃቸውም። ከሁለት ቀን በፊት በፍሳ ደስታ ተክተው ምክትላቸው ያደረጓቸው ተስፋዬ ገብረ ኪዳንና ሌሎች በማዕከሉ ውስጥ ለጓድ መንግስቱ የመርዶ ዜናዎችን እያቀረቡ ናቸው። መንግስቱ ግን ከዜናው ጋር ተለማምደዋል። ማዕከሉ ቀበሌዎችን እናስታጥቅ የሚል አጀንዳ ይዞ በሚመክርበት በዚያ ምሽት ላይ የመንግስቱ ኃይለማርያም ተሳትፎ ቀዝቃዛ ነበር አካላቸው እንጂ ልባቸው ከሀገር ወጥቷል። ስብሰባው አበቃ። ጓድ ሊቀመንበርም ለኢታማዦር ሹምና ለልዩ ረዳታቸው መንግስቱ ገመቹ ትዕዛዝ አስተላለፉ። ነገ ብላቲ ወታደራዊ ማሰልጠኛ ጣቢያ ውስጥ ያሉትን ተማሪዎች መጎብኘት እፈልጋለሁ። ወታደራዊ ስልጠናቸው የደረሰበትን ደረጃ ይቼ ለማበረታታት ወደዚያው ማቅናት አለብኝ። ከዚያ ወደ ግንባር እናሰማራችኋለን። ስለዚህ አንድ አውሮፕላን ይዘጋጅልኝ፣ የነዳጅ መጠኑ አስመራ አድርሶ የሚመልስ ያህል ይሁን በማለት አዘዙ። ከጥቂት ሰዓታ ከሰዓት በኋላ ኮሎኔል መንግስቱ በኢትዮጵያ ቴሌቪዥን ከአንድ የዚምባብዌ ባለስልጣን ጋር ሲመካከሩ ታዩ። እኒያ ከያኔው የኢትዮጵያ ፕሬዝዳንት ጋር በዚያች በመንግስቱ ኃይለማርያም የመጨረሻ የኢትዮጵያ ምሽት አብረዋቸው በቴሌቪዥን የታዩት ያኔው የዚምባብዌ የሕግና ፓርላማ ጉዳዮች ሚኒስትር የአሁኑ የአገሪቱ ፕሬዝዳንት ኤመርሰን ምናንጋግዋ ናቸው። ቴሌቪዥኑ ጓድ ሊቀመንበር የሮበርት ሙጋቤን ልዩ መልእክተኛ አነጋገሩ ሲል ዘገበው። ወቅቱ ኢትዮጵያንም ሆነ ፕሬዝዳንቱን እንደ ቁም ነገር ቆጥሮ ሚያነጋግር ዲፕሎማት ያልነበረበት ነው። ሁኔታው ግራ ያጋባቸው ባለስልጣናት ይህንኑ እያሰላሰሉ አመሹ። በዚያኑ ቀን ማለዳ ግን በኤርፖርት የተፈጸመውን የሚያውቁት መንግስቱ ገመቹና ጥቂት ሰዎች ብቻ ነበሩ። ነገሩን ለማንንም አልተነፈሱትም። ግንቦት 12 መሸ። ሌሊትም ሆነ ነጋም ማለዳ ግንቦት 13 ጠዋት የቪአይፒ በረራ አላችሁ የተባሉት የኢትዮጵያ አየር መንገድ አብራሪው ኮሎኔል መኮንን አደላ እና ምክትላቸው ያሬድ ተፈራ በቦሌ አውሮፕላን ማረፊያ ማልደው ተገኙ። ማንን ይዘው እንደሚበሩ ወዴትም እንደሚሄዱ ግን አያውቁም። የሚያውቁት ነገር ቢኖር ዳሽ ፋይፍ በተባላቸው ካናዳ ሰራሽ አውሮፕላን ከአገሪቱ ቁንጮ ሰዎች አንዱን ይዘው እንደሚበሩ ነው። ካፍታ ቆይታ በኋላ የአብራሪዎቹ አለቃ ስለ ጉዟቸው ማብራሪያ ሊሰጧቸው መጡ። የምትሄዱት ወደ ብላቴ ነው። የምትጓዙት ምክትል ፕሬዚዳንቱን ተስፋዬ ገብረ ኪዳንን ይዛቸው ይዛችሁ ነው አሏቸው። የተሰጣቸው ነዳጅ ግን ለብላቴ ብቻ የሚሆን አይመስልም እጅግ የበዛ ነው። የግራ ያጋባቸው ፓይለቱና ምክትሉ ለብላቴ ጉዞ ይህንን ያህል ነዳጅ ምን ይሰራልናል ብለው ጠየቁ። ካፒቴን ያሬድ ይህንን ያስታውሳሉ። ሰውየው የው ማን ናቸው ቪአይፒ ብለን ስንጠይቅ ጀነራል ተስፋይ ገብረ ኪዳን ናቸው የሚሄዱትም ብላቴን ነው ተባለ። እሺ ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡን። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የአርባ ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና፣ የምትሄዱት ብላቴን፣ ከብላቴን በኋላ ሚስጥራዊ ፍላይት ነው፣ አስመራ ነው የምትሄዱት። ዳይሬክት አዲስ አበባን ኦቨር ፍላይ አድርጋችሁ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይህ ነዳጅ ካልኩሌት ስታደርጉት በዛ መሰረት የተሰራው የተሰራው አለ። ከዚህ በኋላ እነ ያሬድ ከመመሪያ መስጫ ክፍል ወጥተው ወደ አውሮፕላኗ ሄዱ። እንዲያም ሆኖ በረራው የቪአይፒ ቢሆንም አውሮፕላኗ ያረፈችው በቪአይፒ መውጫው የኤርፖርት ክፍል ሳይሆን ሃንጋር እየተባለ በሚጠራው የጥገና ቦታ ላይ ነው። ግራ አጋቢ ሁኔታ ከዚህ ጀመረ። ከጠዋቱ ሁለት ሰዓት ከአስር ላይ አውሮፕላኗ ወደ ቆመችበት ቦታ ሶስት ላንድ ክሩዘር መኪኖች መጡ ከአንደኛዋ መኪና ውስጥ ኮሎኔል መንግስቱ ወጡ። መንገደኛው ተስፋዬ ገብረኪዳን ናቸው ተብሎ ለፓይለቶቹ የተነገረው መረጃ ውሸት እንደሆነም ወዲያውኑ ታወቀ። ግንቦት 13 1983 ኮሎኔል መንግስቱ የመረጧቸውን ጠባቂዎቻቸውንና የቅርብ አጃቢያቸው የነበሩትን እሳቸው ጨፌ እያሉ የሚጠሯቸውን ደመቀ ባንጃውን ይዘው ቦሌ ዓለም አቀፍ አውሮፕላን ጣቢያ ደረሱ። ጓድ ሊቀመንበር እየተባሉ የአብዮታዊ ሰራዊት ጠቅላይ አዛዥ በሚል ረዥም ማዕረግም እየተጠሩ የኢትዮጵያ ፕሬዚዳንት የሚለውንም ስልጣን ለ14 ዓመታት የተጠሩበት መንግስቱ ኃይለማርያም ወልዴ አውሮፕላን ጣቢያ ሲደርሱ ላይመለሱ እየተጓዙ ዘወር ብለው ለያዩ አገር ጥለው እየለቀቁ መሆኑን ማንም ሊገምት አይችልም። ግን እንደ ራሳቸው ለሚያምኑትና ለሚወዱት ረዳታቸው ሻምበል መንግስቱ ገመቹ እዚያው አውሮፕላን ጣቢያ ጉዳዩን ሹክ ብለውታል። ለደም መፋሰሱ ምክንያት እኔ ነኝ ስለሚባል ይህ ስሜት በሰራዊቱም ውስጥ ገብቶ ለማን ነው የምንዋጋው በሚል ውድቀት በማስከተሉ የበለጠ ደም መፋሰስ እንዳይከተል ከሀገር እየወጣሁ ነው እና አንተም አብረኝ ብትሄድ ይሻላል አሉት። ረዳታቸው መንግስቱ ገመቹ በሐሳባቸው አልተስማማም። ከአገር አልወጣም ብሎ እሳቸውን ሸኝቶ ወደ ቢሮው ተመለሰ። እሳቸውም ወደ አውሮፕላናቸው ተራመዱ። መንግስቱ ገመቹ ግን ይህ ግራ ያጋባው አይመስልም። በዋዜማው ግንቦት 12 ጠዋት ላይ 12 ሻንጣዎችን የያዙትን የአገሪቱን ቀዳማዊት እመቤት ወይዘሮ ዋንጭ ቢሻውን በዚሁ ኤርፖርት ሸኝቷል። የመጨረሻው ዘመን ላይ እንደደረሱም አልጠፋውም። በወቅቱ በአየር መንገድ ውስጥ ወጣት አብራሪ የነበሩት ካፒቴን ተስፋ አሸናፊ ስለ ጉዳዩ ከኢትዮ ፎረም ተጠይቀው እንዲህ አሉ። ወይዘሮ ውባንቺ የተሸኙለት በአይኔ ያየሁትን ልንገርህ። እኔ በዕለቱ ሌላ በረራ ነበረኝ። ካፒቴኑ ብሸት ተክሉ ደግሞ 727 የተሰኘችውን አውሮፕላን ይዘው ወደ ዚምባብዌ የሚበሩበት ቀን ነበር። በዕለቱ የነበሩት የኤርፖርቱ ሱፐርቫይዘር አቶ መንግስቱ መኮንን በረራዎችን ሲቆጣጠሩ ነበር። ከቤተ መንግስት የመጣ ነው ተብሎ 17 ሻንጣ ወደ ካፒቴኑ ብሸት 727 አውሮፕላን እየተጫነም ነበር። በኋላ ራሳቸው ውባንቺ ወደ አውሮፕላኑ ተሳፍ ሩና ካፒቴኑ ብሸት ተክሉም ቀዳማዊ መቤቷን ጭኖ ወደ ሐራር በረሩ በማለት የዓይን ማኝነታቸውን ይገልጹና የቀዳማዊትን መቤቷን አወጣጥ ያስታውሳሉ። በዋዜማው ሚስታቸውን ሸኝተው የመጨረሻውን ማታ ብቻቸውን በቤተ መንግስት ያደሩት መንግስቱ ወታደራዊ ልብሳቸውን እንደለበሱ ዐሥራ ሰባት ዓመት የከሰከሱበትን ወታደራዊ ከስክሳቸውን እንዳጠለቁ በዐሥራ ሰባት አብዮታዊ ዓመታት አገር የቀጠቀጡበትን በትረ መኮንናቸውን እንደጨበጡ እስከ አፍንጫቸው በታጠቁ ሰባት አጃቢዎቻቸው ተከበው ወደ ካፒቴን መኮንን ወደሚያበሯት አውሮፕላን ገቡ። በሩም ተዘጋ። ሁለት የበረራ ቴክኒሽያኖች፣ ሁለት አስተናጋጆች፣ አንድ አብራሪና አንድ ምክትል አብራሪ ደመቀ ባንጃው የሚያዟቸው ስድስት አጃቢዎችና አንድ ፕሬዚዳንት በጠቅላላ 14 ሰዎችን ያሳፈረችውና የበረራ ቁጥሯ 8107 አውሮፕላን ሁለት ሰዓት ተኩል ከቦሌ አውሮፕላን ጣቢያ ተነሳች። አቅጣጫዋን ወደ ደቡባዊ የኢትዮጵያ ክፍል ያደረገችው አውሮፕላን ከፍታዋን አስተካክላ መብረር ጀመረች። አውሮፕላኗ ብላቴ ለማረፍ እየተቃረበች ባለበት ወቅት ግን የመንግስቱ አጃቢዎች አለቃ ኮሎኔል ደመቀ ባንጃው ዋና አብራሪውን ወደ ፕሬዚዳንቱ ጋር እንዲሄዱ ጠሯቸው። መኮንን ለምክትላቸው ያሬድ አውሮፕላኑን ሰጥተው ወደ ተጠሩበት ቦታ ሲደርሱ የኮሎኔል መንግስቱ ቀጭን ትእዛዝ ተቀበላቸው። አቅጣጫህን አስተካክለህ ወደ ናይሮቢ ብረር፣ በኬንያ የማልቀርበት ስብሰባ አለኝ አሉት። ፓይለቱ ኮሎኔል መኮንን አንገራገሩ። የበረራ ካርታ ማሊያስቁም አሉ። ኮሎኔል መንግስቱ የትኛውንም አይነት ድርጊት ፈጽመህ ናይሮቢ አድርሰኝ ሲሉ አዘዙ። ይህንን እውነት የሚያስታውሱት ራሳቸው ኮሎኔል ደመቀ ባንጃው እኔም ደነገጡ ይላሉ። ሲነገር እና እሱ ሲናገር አጃቢዎቹም ደነገጡ እኔም ደነገጡ በሙሉ እንትን ሊሆን እና ሰውየው እንደገና ደግሞ ከዛ ከአሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን የደነገጥ ነው ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ልጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለም እና በምንም አይነት ሂድ ብለው ሲያዙት ይህንዱ ቁጭ እንዳለን የቀረ ነው። የቀድሞው የኢትዮጵያ አየር ኃይል ኮሎኔል፣ የዚህ ያለት የኢትዮጵያ አየር መንገድ አብራሪ ካፒቴን መኮንን ካርታ የለኝም፣ ለዚህም አልተዘጋጀውም ሲሉ ሞግተው ነበር። የመንግስቱ ኃይለማርያም ጆሮ ግን ምንም አይነት ምክንያት ለመስማት የተዘጋጀ አልነበረም። የኢትዮጵያን ካርታ እንደ ጅህ መዳፍ የምታውቅ ሰው አይደለህ እንዴ? በልሂድ ይልቅ ከኢትዮጵያ አየር ክልል እስከምንወጣ ድረስ አንድም የሬዲዮ ንግግር እንዳታደርግ ሲሉ አዘዙ። የፕሬዚዳንት ትዕዛዝና ሙያዊ እውቀት የተጋጨባቸው ካፒቴን መኮንን ወደ ኮክፒታቸው ተመለሱ። ምክትል አብራሪው ያሬድ በዋና አብራሪውና በመንግስቱ ኃይለማርያም መካከል የነበረውን ንግግር እንዲህ አስታውሳሉ። ወደ ናይሮቢ እንሄድ አስቸኳይ ስብሰባ ብለዋል ፕሬዚዳንቱ አሉ። እኔም ደነገጥኩ። አይ እኛ አልተዘጋጀንም አይሏቸውም ወይ አዎ አልተዘጋጀንም። የፍላይት ፕላን የሚባል አለ። ፍላይት ፕላናችንም ለዛ አይደለም የተሞላው። ሰው ሀገር ዝም ብለን መግባት አንችልም ብለው ሲነግሯቸው፣ ፕሬዚዳንቱን አይ አንተ ደግሞ መኮንን፣ የኢትዮጵያን ካርታ እንደ እጅህ መዳፋትን እንደምታውቀው በዚች በሩዶልፍ በኩል አቋርተ ትሄዳለህ ብለው አሉኝ። ካርታ አልያዝንም ሁሉ ብለው ነግረውታል ነግረቸዋል፣ ለፕሬዚዳንቱ ያኔ ነው ካርታም አልያዝንም ሲሏቸው እንደ እጅህ መዳፍ የምታቀሙ መሬት ደግሞ በዚች በረዶልፍ ወንዝ በኩል ሀይቅ በኩል አቋርጣ ትሄዳለ ያሏቸው። በእሳቸው በኩል የሰማሁት ትእዛዝ ከኢትዮጵያ አየር ክልል እስክትወጡ ድረስ የሬዲዮ ኮሚኒኬሽን ታቋርጣላችሁ ተባልን። ፓይለቱ ብላቴ ለማረፍ ከፍተዋን እንድትቀንስ ያደርጓትን አውሮፕላን እንደገና ወደ ከፍተዋ ለመመለስ ሲያንቀሳቅሱ ብላቴ ወታደራዊ ማሰልጠኛ ጣቢያ ፕሬዝዳንቱን ለመቀበል የተሰለፉ ምልምል ወታደሮች ይታዩ ነበር። በነገራችን ላይ በመጨረሻው ዘመን የመንግስቱን ስልጣን ለመታደግ ብላቴ ማሰልጠኛ ገብተው ከነበሩና ከእነዚያ ምልምል ወታደሮች መካከል የዛሬው ጦረኛው ሚኒስትር ዳንኤል ክብረት አንዱ ነበሩ። በዚያን ዕለት በሰልፍ ይጠብቋቸው የነበሩትን እነ ዳንኤል ክብረትን ኮሎኔል መንግስቱ የራሳቸውን አውሮፕላን ጠለፉና አቅጣጫቸውን ወደ ደቡብ ምስራቅ አድርገው ትተዋቸው ሄዱ። አየር ላይ በደቡባዊ የኢትዮጵያ ሰማይ ስር እንዲህ ያለ ሁነት በቀጠለበት ሁኔታ የአገሪቱ ቀሪ ባለስልጣናት ደግሞ ቤተ መንግስት ግቢ ውስጥ ለስብሰባ ቁጭ ብለዋል። የኮሎኔል መንግስቱ ኃይለማርያም ምክትል የሆኑት ተስፋዬ ገብረ ኪዳን፣ የደህንነት ሚኒስትሩ ተስፋዬ ወልደ ስላሴ፣ ኢታማዦር ሹሙ አዲስ ተድላና ሌሎች ከፍተኛ ባለስልጣናት በድንጋጤ በብስጭትና በእልህ ተውጠው ከመንግስቱ ገመቹ የመጣላቸውን መልእክት ማድመጥ ቀጠሉ። መንግስቱ ገመቹም ለሹማምንቱ ሪፖርት ማቅረብ ጀመሩ። ትናንት ባለቤታቸውን ወደ ዚምባብዌ የሸኘው፣ ዛሬ ጠዋት ደግሞ እሳቸውም እየሄዱ መሆኑን ነግረው ይሄዱ። ልጆቻቸው ከስራ የለመጥተው ዚምባብዌ እንዲማሩ ያደረግነውም ገና ከጥር በፊት ነው። አጎታቸው አቶ አስራት ወልደም ከሞስኮ ተነስቶ ወደ ሐረሬ የመጣው ለዚሁ ነበር፣ በማለት ሚስጥረኛቸው ጓደኛቸውና አስራ ሰባት የጭንቅ ዓመታትን አብሯቸው ያሳለፈው መንግስቱ ገመቹ አብራራ። የደህንነት ሚኒስትሩም ቀጠሉ። በዝርዝር ተወያይተን ይሄ በጃል ብለን ተስማምተን የተደረገ ነው በማለት አከሉበት። በጀኔራል ተስፋ ገብረ ኪዳን የሚመራው ስብሰባ የፕሬዚዳንት መንግስቱን ከአገር መውጣት በተመለከተ የውጭ ሚዲያ ሳይቀድም በአገር ውስጥ መገናኛ ብዙሀን እንዲነገር መግለጫ ይዘጋጅ ሲል ወሰነ። መግለጫውን በዋናነት የርዕዮተ ዓለም ኃላፊው ሽመልስ ማዘንጊያ እንዲጽፉት፣ ብርሃኑ ባይህ፣ ኃይሉ ይመኑና የማስታወቂያ ሚኒስትሩ አብዱልአዚዝ ኢየሱፍ እንዲያግዟቸው ተደረገ። መግለጫው ልክ ሰባት ሰዓት ሲሆን በዛሬው የኢትዮጵያ ሬዲዮ በያኔው አብዮታዊት ኢትዮጵያ ድምፅ ብሔራዊ አገልግሎት ተነበበ እንዲህ ተብሎ ድሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት። ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬ ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዚዳንት ሌፍትናንት ጀነራል ተስፋ ገብረ ኪዳን ተክተው ይሰራል። ይህ ዜና በኢትዮጵያ ተነግሮ አሳዛኝም አስደሳችም ውይይት እየተደረገ ባለበት ሰዓት መንግስቱ ሃይለማርያም ከበርካታ ተማጽኖና ማግባባት በኋላ የኬንያ የአየር ትራፊክ ተቆጣጣሪዎች ፈቅደው ከቀኑ 6 ሰዓት ተኩል ላይ ናይሮቢ ናቸው። በጆሞ ኬንያታ አውሮፕላን ማረፊያ እንደደረሱ በመጀመሪያ ያቀረቡት ጥያቄ ናይሮቢ የሚገኘው የኢትዮጵያ አምባሳደር በአውሮፕላን ጣቢያው መጥቶ ያነጋግረኝ የሚል ነበር። በዚያ የኬንያ ሲቪል አቪዬሽን ባልደረቦች ወደ ኢትዮጵያ ኤምባሲ ደወሉ። አንድ የአገራችሁ ከፍተኛ ባለስልጣን በአንድ ትንሽ አውሮፕላን እዚህ ናይሮቢ አየር ማረፊያ ይገኛል። አምባሳደሩን ወይም ሌላ የተገኘን ኃላፊ ልካችሁ አነጋግሯችሁ አሉ። እንዳመኖ አምባሳደሩ ለስራ ጉብኝት ኬንያ ውጭ ነበሩና ሊገኙ አልቻሉም። ምክትላቸው መስፍን ረታም እዚያው ናይሮቢ ውስጥ በሚገኝ አንድ ስብሰባ ላይ ኢትዮጵያን ወክሎ እየተሳተፈ ነበርና በኤምባሲው ውስጥ አልነበሩም። እናም ስልኩን ያነሳው የኤምባሲው ሰራተኛ በፍጥነት መስፍን ረታ ወደሚገኙበት የስብሰባው አዳራሽ ሄደ። ከአቪዬሽን ባለስልጣን ተደውሎ የተነገረውንም አደረሰ። አንድ ስማቸው ያልተነገረኝ የአገራችን ከፍተኛ ባለስልጣን እዚህ ኬንያ መጥተው አውሮፕላን ማረፊያ ውስጥ ናቸው፣ እንድንሄድላቸው ይፈልጋሉ በማለት ለምክትል አምባሳደር መስፍን ረታ አስረዳ። ይህ ሁሉ እስኪሆን ጊዜው እየሄደ ነበር። በዚሁ መሃል የኬንያው ፕሬዚዳንት ዳንኤል አራምፖይ ጉዳዩን ሰሙት። ስማቸው ያልተገለጠ የተባሉት እንግዳ የኢትዮጵያው ፕሬዚዳንት መንግስቱ ኃይለማርያም መሆናቸውንም ደረሱበት። ከዚያም ወደ ቢሮአቸው እንዲመጡ አስደረጉ። የፕሬዚዳንት አራምፖይ ፕሮቶኮል ወደ ኢትዮጵያ ኤምባሲ ደውሎ ለመስፍን ረታ ፕሬዚዳንታችሁ እኮ እዚህኛ ጋር እስቴት ሀውስ ናቸው። እንዴት አልሰማችሁም? አሁንም በአፋጣኝ ቶሎ ድረሱ በማለት ተናገረ። ምክትል አምባሳደር የነበሩት መስፍን ረታ በድንጋጤ ወደ አዲስ አበባ ሲደውሉ ምክትል የውጭ ጉዳይ ሚኒስትሩን ፍስሐ ይመርን አገኟቸው። ከዚያም በብስጭት ፕሬዚዳንቱ ሲመጡ ለምንድነው አስቀድማችሁ የማትነግሩን? ምን እያደረጋችሁ ነው? እያሉ ተናገሩ። ምክትል ሚኒስትሩም ኦ የቀድሞውን ፕሬዚዳንት ማለት ነው አሏቸው። ምክትል አምባሳደሩ ግራ ተጋቡ። ይህንን ያስተዋሉት አቶ ፍሳም ፕሬዚዳንቱ ከአገር የወጡት ከስልጣን ወርደው መሆኑን በማስረዳት እሳቸውን ሄደህ ከማግኘት በፊት የምልክልህን ፋክስ አንብበው፣ ፋክሱ ፕሬዚዳንቱ ከስልጣን ተነስተው ከአገር መውጣታቸውን የሚገልጸው በሬዲዮ የተነበበ መግለጫ ነው አሏቸው። ከዚህ በኋላም ምክትል አምባሳደሩ ወደ ኬንያው ቤተ መንግስት ስቴት ሀውስ አቀኑ። ከአዲስ አበባ የተላከላቸውን የፋክስ መልእክት ይዘውም ከመንግስቱ ጋር ተገናኙ። ወዲያው በሬዲዮ የተነበበውን መግለጫ አነበቡላቸው። እንዲያም ሆኖ ኮሎኔል መንግስቱ መደናገጥም ሆነ መገረም አይታይባቸውም። ይልቁንም ለኢትዮጵያ የሚበጅ ከሆነ ይሁን በማለት ተናገሩ። ቀጠል ላደረጉምና እኔ ግን እዚህ የመጣሁት ወደ ሰሜን ኮሪያ ሄጄ መሳሪያ ለመግዛትና የሸዋን ሕዝብ ለማስታጠቅ ነበር አሉ። ብሪፍ ኬዝ ወይም ገንዘብ የያዙበትን ቦርሳቸውን እያሳዩ ቀጥለውም፣ ግራ የተጋቡ በመምሰል አኳን ሆነው ታዲያ ዝምብዬ ወደ ኮሪያ ልሂድ ወይስ ሐራሬ ሄጄ የቤተሰቤን ልቀላቀል? በማለት አቶ መስፍንን ጠየቁ። እሱም ሁሉም ነገር እንዳለቀና እንደደቀቀ ተረድቶ ስለነበር በፍጹም ቅንነት ጓድ ፕሬዚዳንት፣ የሚሻለውማ ወደ ቤተሰቦ መሄድ ነው በማለት ወትሮም በልባቸው ያሰቡትን ሐሳብ ደገፈላቸው። መንግስቱን በፍጥነት እንግዲያውስ፣ ዚምባብዌ ለሚገኘው አምባሳደር ለአጎቴ አስራት ወልዴ ደውለህ ወደሱ እሱ እየመጣው እንደሆነ ግለጽልኝ አሉት። ወዲያው ግን ወደ አዲስ አበባ ደወሉ። የሚይዙትን የሚለቁትን ያጡ ጭንቅ ጥብብ ያላቸው የደርግ ባለስልጣናት መግለጫው ከተነበበ በኋላ ያለቃቸውን መኮብለል እያነሱ መብሰክሰካቸውን ቀጥለዋል። በስብሰባው ላይ ያሉ ኮሎኔል መንግስቱ ከናይሮቢ ደወሉ። ጀኔራል ተስፋዬ ገብረኪዳን ስልኩን አነሱት። ምን አስቸኮላችሁ? እኔ እኮ አንዳንድ መሳሪያ የሚገኝበትን ሁኔታ ለመመካከር ነው የመጣሁት። አሁንም ኃይል አደራጅቼ በደቡብ በኩል እመጣለሁ። ደርግ ጽሕፈት ቤት ሂሳብ ክፍል ውስጥ 15 ሚሊዮን ብር አለ ለመሳሪያም ሆነ ለሌላ ነገር ተጠቀሙበት በማለት ነገሯቸው። ጀኔራል ተስፋዬ ለባልደረቦቻቸው ይህንኑ ሲናገሩ ብስጭትናልህ በአዳራሽ ውስጥ በረከተ። የኢትዮጵያ ሬዲዮም ከአገር መውጣታቸውን ደጋግሞ ገለጸ። እኒያ ሳር ቅጠሉ የሚንቀጠቀጥላቸው ትንሽ ትልቁ የሚረድላቸው ቆራጥነታቸውና አብዮተኛነታቸው በተነገረበት ሬዲዮ ፈርጣጭ ተደርገው ቀረቡበት። ትናንት ማታ አብዮታዊ ቆራጥ መሪ ኮሎኔል መንግስቱ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ መላኳቸውን መልክተኛ ተቀብለው አነጋገሩ ያለው የኢትዮጵያ ሬዲዮ በማግስቱ መንግስቱ ኃይለማርያም ፈረጠጠ አለ። እኒያ አንድ ጥይትና አንድ ሰው እስኪቀሬ ድረስ ግንባሬን ሰጥቸው ዋጋለሁ ያሉት ፕሬዚዳንት ሸሽተው ናይሮቢ መድረሳቸውንም ዓለም አቀፍ መገናኛ ብዙሃን አስተጋቡት። Ethiopia's President Mengistu resigned today under pressure from the advancing anti-government rebels. State radio said the Marxist leader had fled the country after more than 14 years in power. መንግስቱ ኃይለማርያም ወልዴ ከአገር ወጥተው መሄዳቸውን የሚገልጸውንና ለኢትዮጵያ ሕዝብ የተነበበውን መግለጫ ከመስፍን ረታ ከሰሙ በኋላ ወደ ሐራሬ ለመጓዝ የሚያስችላቸውን አውሮፕላን ከአራምፖ ጠየቁ። የኬንያው ፕሬዚዳንት ፈቃዳቸው ሆኖ በእሳቸው ጠባቂዎችና የፕሮቶኮል አጃቢዎች መንግስቱን ወደ አውሮፕላን ማረፊያ ሸኟቸው። በዚህ ወቅት ኮሎኔል መንግስቱ የምንጊዜም ጓደኛቸውንና አጃቢያቸውን ከሐረር ሶስተኛ ክፍለ ጦር ጀምሮ አብረዋቸው የኖሩትንና በድልና ሽንፈት ዘመን ያልተለዩቸውን ደመቀ ባንጃውን ወደ ሐራሬ አብረዋቸው እንዲሄዱ ጋበዟቸው። ሆኖም ኮሎኔል ደመቀ ፈቃደኛ አልሆኑም። ወደ አገሬ እመለሳለሁ ብለው ወደመጡበት አዲስ አበባ በመጡበት አውሮፕላን ተመለሱ። አገሪቱን ሁሉንም ነገር ወደ ጦር ግንባር እያሉ ለአስራ ሰባት ዓመት ጦርነት የዳረጓት የኢትዮጵያን ገበሬ የመሬት ባለቤት ያደረጋ አብዮት የመሩት፣ ቀይ ሽብርን አውጀው ሺዎችን ያረገፉት፣ የሀገራቸውን መወረር ለመግታት ግንባር ድረስ የዘመቱት፣ የሀገራቸውን ምሁር ግንባሩን እያሉ የጨረሱት፣ ማህይምነትን ለመፋለም የሰሩት ኮሎኔል መንግስቱ ኃይለማርያም አገራቸውን ጥለው ጓዶቻቸውን ትተው ሰራዊታቸውን በትነው ወደ ሐራሬ ጉዞ ጀመሩ። መንግስቱ ተደብቀው የራሳቸውን አውሮፕላን ጠልፈው የራሳቸውን መንግስት ታታለው ወደ ዚምባብዌ የሄዱበትን እንቆቅልሽ በተመለከተ ዛሬም ጥያቄ ያላቸው ሰዎች አሉ። እሳቸው ብለውት ባያውቁም ዛሬም ድረስ ሲአይኤ ነው ከሀገር ያስወጣቸው እያሉ ውሸትና ተረት የፈጠሩላቸው አይናቸውንም የጨፈኑ ደጋፊዎች አሏቸው። ኮሎኔል መንግስቱ ግን አሜሪካንም ሆነ ሌሎች ምዕራባውያንን ለስደተኛነታቸው በተባባሪነት ስማቸውን አንስተው ታያውቁም። ከዚያ ይልቅ እኔ መሳሪያ ልገዛ ስወጣ ስልጣኔ ነጠቁኝ እንጂ አልኮበለልኩም እያሉ የራሳቸውን ጓዶች ወንጅለዋል። በመሰረቱ በመሰረቱ ለጉዞ ምክንያት የተና ልባስ የተደረገውና እውነትም የነበረው የብላቴን ጉዞ ነው። ብላቴን ልንሄድ ነው። ኬንያ የሄድኩበት ምክንያት ሌላ የውጭ መገናኛ በር በማግኘት እና በምስራቅ በምዕራብ በደቡብ ተዘራጅቶ ለካውንተር አታከም ለመልሶ ማጥቃት ዝግጅት በእኔ ምስጢራዊ ተልእኮ አስረድቼ እና ሁኔታውን አመቻችቼ እንድመጣ ነው ተልኮ። እነሱ ግን እንግዲህ እንደሚመስለኝ ለእኔ መውጫ ነው ያደረጉት ማለት ነው። ምክንያቱም ገና ኬንያ ሲሄድ እኔ በሁለት ሰዓት ከሀያ በረራ ሲጀምር፣ በሶስት ሰዓት እነሱ ስብሰባ እንደጀመሩ እዛ እንደደረስኩኝ፣ በሰባት ሰዓት የእኔ ከስልጣን መውረድ ዜና እንደተነገረ ዛሬው ይሄ ነው እና በዚህ ሁኔታ ነው እንዴ፣ እኔ አልኮበለልኩም፣ እንዲህ እያሉ ሲዋሹ የኖሩት መንግስቱ እውነት የነበረው የብላቴ ጉዞ ነው። ኬንያ ሄድኩትም መሳሪያ ገዝቼ መልሶ ለማጥቃት ነው ሲሉ የነበሩት ኮሎኔል ከሶስት አስርታት በኋላ እውነተኛውን ነገር ፍርጥ አድርገው ተናግረዋል። አገርን ጥሎ ስለመሄድ የወሰኑት አንድ ወር አስቀድመው ሚያዚ 14 እንደነበርም በዚምባብዌው መኖሪያ ቤታቸው ቃለ ምልልስ ስለሰጡት ደራሲ ይታገሱ ነግረውታል። ሚያዚ 14 ደግሞ ብሔራዊ የሸንጎ ስብሰባ የተካሄደበት ሲሆን እነ ዶክተር ሀይሉ አርያ ኮሎኔል መንግስቱን ኪኒን ዋጡ እያሉ በድፍረት የተናገሩበት አንድ የላሊበላ ሊቀ ጳጳስ እንደ ቋንጣ ደርቀው ይቀራሉ እንጂ መንጌ አገር ጥለው አይሄዱም እያሉ ጥርጣሪያቸውን የገለጹበት መድረክ ነበር። ኮሎኔል መንግስቱ 17 ዓመት ሙሉ ሳልደፈር፣ በዚያች ቀን ተደፈርኩ በማለት ትዝታቸውን ባስነበቡበት መጽሐፍ ላይ አስመዝግበዋል። እናም በዚህ መድረክ ላይ ሰራዊት እንዲጠናከር ሀሳብ በቅርብ የሚሰማኝ አጣሁ የሚሉት መንግስቱ በዚያ መድረክ ላይ የስንብት ቃል ተናግሬ ያለሁ ይሉና ቃል በቃል እንዲህ ይላሉ። ስለ እኔ ከሀገር መውጣት የኢትዮጵያ ሕዝብ ብዙ አውርቷል። እኔ በደንብ አድርጌ ተሰናብቼ ነው የወጣሁት። ደህና ዋሉ ነው ያልኳቸው። ምንም ስውርና ድብቅ ነገር የለውም። ብላቴን ሄዱ ምናምን ብሎ ነገር የለም። እውነት ነው ብላቴን ሄዳለሁ ብያለሁ። ኬንያ ወይም ዚምባብዌ እሄዳለሁ አልልም። እውነቱ ይሄ ነው። እዚያ ብቀመጥ ኖሮ ውጤቱ በወያኔ እስር ቤት መበስበስ ነው። በወቅቱ ከነበረው አንጻር ወያኔን የሚያቆም ነገር የለም። በደንብ አድርጌ ተሰናብቼ ነው የደመደምኩት። ብዙዎቹ ሳልነግራቸው ተደብቄ ሸሽቼ እንዳልወጣሁ ያውቃሉ። በጣም የቅርብ የሆኑ ጓዶቼን አባቴን ጨምሮ ምን እናደርግ ምን ይሻላል ብዬ መከርኩ። ሁሉም ጣልና ሄድ፣ ሊገሉህ እኮ ነው የሚፈልጉት አሉኝ። በመጨረሻ ሁሉም ነገር አስጠላኝ። አሁን ኢትዮጵያ ውስጥ ሄጄ የመኖር እድል አለኝ ብዬ አላስብም፣ ፍላጎቱም የለኝም በማለት የተናገሩትን የስደተኛው መሪ ትረካዎች የተሰኘው መጽሐፍ ያስነብባል። እናም መንግስቱ አገር የለቀቁት በጦርነት ተሸንፈው ከቤተሰቦቻቸውና ጓዶቻቸው ጋር መክረው እንጂ በድንገት በአሜሪካ ግፊት ወይም ድሮ ይናገሩት እንደነበረው መሳሪያ ለመሸመት አለመሆኑን ራሳቸው በማረጋገጥ በዚህ ረገድ ያለውን ውዝግብ ቋጭተውታል። ለዓመታት የዋሹትንና ሌሎች ባለስልጣናት አይደለም እያሉ ሲሞግቱለት የነበረውን እውነትም አወጣጣቸውን በማስመልከት በማያሻማ አገላለጽ አስቤበት ተሰናብቼ ወጣው ብለዋል። ሶስተኛው የኢትዮጵያ ፕሬዝዳንት ስልጣናቸውን በተቃዋሚዎቻቸው ተነጥቀው የኮበለሉና በወጡበት የቀሩ የመጀመሪያው የኢትዮጵያ መሪ አሁንም በስደት ከሚኖሩ የአፍሪካ መሪዎች አንዱ የሆኑት ኮሎኔል መንግስቱ ኃይለማርያም በሰላሳ ሶስት ዓመታቸው ስልጣን ይዘው የነበሩት ሻለቃ ከአገር ከወጡ 34ተኛ ዓመታቸውን ዛሬ ደፍነዋል። ልክ በዛሬ ዕለት ከ34 ዓመታት በፊት ከአገር የለቀቁትን ኢትዮጵያን ለ17 መስከረሞች ያስተዳደሩትን በግንቦት ተወልደው በግንቦት ሥልጣንም አገር የሚያጡትን የመንግሥቱ ኃይለማርያምን አወጣጥ በማስመልከት ያዘጋጀነውን ጥንቅር ለመስራት አዲስ ተድላ ብርሃኑ ባይህ፣ ፍስሐ ደስታ፣ ፋሲካ ሲደልል፣ ገነት አየለ፣ ፍቅረ ስላሴ ወግደረስ፣ ዘነበ ፈለቀ፣ የታገሱ ጌትነትና ፖልሄንዝ የጻፏቸውን መጽሐፍት ተጠቅመናል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።